ዛሬ ለማለት የምፈልገው ምን እንደሆነ ታውቃላችሁ? በተረዳሁት መጠን ነው የምነግራችሁ። እና እግዚአብሔር አምላክ በጣም ትልቅ አምላክ ነው። ከአእምሯችን በላይ የሆነ ትልቅ አምላክ ነው። ሰዎችን እናፍራለን እንዱ ሌላው ቀርቶ ቤተሰቦቻችን እናፍራለን፣ ልጆቻችን ቢሆን እናፍራለን። በር ገብተን ቤት ውስጥ ገብተን በር ዘግተን ክፉ ነገር እናስባለን፣ ክፉ ነገር እናረጋለን። ሰው ከሰው ተሸሽገን ትልቁ ንጉሥ በፊት ለፊታችን ስላላየነው ነው እንጂ እያየን ልብና ኩላሊትን ይመረምራል እና እሱን ቁጭ አድርገን ለሰው ክፋት እናስባለን፣ ሰው እናማለን። በስልክም በምንም ብዙ ነገሮች እናደርጋለን። እና ይሄንን ነገር ከማድረግ ብናቆም ጥሩ ነው ብዬ አስባለሁኝ። በጣም ጥሩ ነው ብዬ አስባለሁ። ምክንያቱም እግዚአብሔር ያየናል፣ እግዚአብሔር ይሰማናል። ሁሉ ነገር እንደሆነ እግዚአብሔር ራሱ ነው የሰጠ ዘመንን የሰጠ እግዚአብሔር፣ ጊዜን የሰጠ እግዚአብሔር፣ ጤናን የሰጠ እግዚአብሔር፣ እንደዚህ አሳምሮ የፈጠረን ቢኖር እግዚአብሔር። በየትኛውም የዕድሜ ክልል ላይ ብንሆን፣ የትኛውም የቆዳ ከለር ቢኖረን፣ የትኛውም ኤትኒክ ግሩፕ ውስጥ ብንፈጠር ለእሱ ግን ያው ሰማይ ዙፋኑ ምድር የእግሩ መረገጫው ናት። ልብን ኩላሊትን መመርመር ይችላል ሰማይን ምድርን የፈጠረ እግዚአብሔር ስለዚህ ሁሉ ነገር ማየት የሚችል አምላክ አባታችን አምላካችን ነው እና ሰዎችን ስንጎዳ ስለምን ጉዳይ እንጎዳለን ልንጎዳ አይገባም ብዬ አምናለሁኝ ሰዎችን ስንከለክል ለምን እንከለክላለን የሰጠን እግዚአብሔር አይደለም እነሱስ በዋናው እኮ ሁሉም እህትና ወንድም ነው አይደል ለምን እንጎዳለን? እንደገና ደግሞ ለራሳችን አብዝተን እንጨነቃለን፣ ለልጆቻችን አብዝተን እንጨነቃለን፣ ለቤተሰቦቻችን ብለን ከሌላው እንወስዳለን። ያ ደግሞ ተገቢ አይደለም፤ ምክንያቱም ልጆቻችንንም እኛ ልንታደግ አንችልም፣ ራሳችንንም ቢሆን እኛ ራሳችን ልንታደግ አንችልም። ቤተሰቦቻችንም እግዚአብሔር እንጂ የሚታደግልን እኛ አይደለንም እና የተከፈለልንን ዋጋ ብናውቅ አንድ ሁለተኛ ነገር ደግሞ በቅንነት መመላለስ ብንችል የኛ የሆነ ነገር እስከሌለ ድረስ ደግሞ ከሰዎቻችን ጋር መተጋገዝ ብንችል፣ ሰዎችን ለመጉዳት ከመቃጣታችን በፊት መጀመሪያ ያን ሰው የምናደርገው ነገር እኛ ላይ ቢደረግብን ደስ ይለናል ወይ ብለን ማድረግ ማሰብ ብንችል፣ እንደገና ደግሞ የትኛውንም ክፋት ስናስብ ሰዎች ላይ እግዚአብሔር ያየናል። ህይወት ቅጽበታዊ ነው። ክፉ ነገር አድርገን እንዴት በአንድ ሰከንድ ውስጥ ልንሄድ እንችላለን ብለን ደግሞ የእግዚአብሔርን ሀያልነት መመርመር ብንችል ጌታችን ኢየሱስ ክርስቶስ ደግሞ የከፈለብን ዋጋ ማወቅ ብንችል፣ ምክንያቱም የፈጠረን እሱ ራሱ ነው። የበደልነው ነው። እኛንን የተቀጣልን እሱ ነው። ያዳንን እሱ ነው። ሬስኪው ያደረገን እሱ ነው። ቀኛችንን ይዞ እስከ ዛሬ ድረስ እየመገበን እያሳደገን ከክፉ ሁሉ ክልል እያደረገን መዝሙር ዘጠና አንድ ላይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ የምታመናለሁ። እርሱም ከአዳኝ ወጥመድ ከሚያስደነግጥም ነገር ያድነኛልና፣ በላባዎቹ ይጋርደኛል፣ በክንፎቹም በታች እተማመናለሁ። እውነት እንደ ጋሻ ይከበኝ ከሌሊት ግርማ በቀን ከሚበር ፍላጻ በጨለማ ከሚሄድ ክፉ ነገር ከአደጋና ከቀትር ጋኔ አልፈራም። በአጠገቤ ሺ በቀኝም አስር ሺ ይወድቃሉ፣ ወደ እኔ ግን አይቀርቡም። አቤቱ አንተ መታመኝ ነህና ልዑል መጠጊያ ያደረኩ ክፉ ነገር ወደ እኔ አይቀርብ፣ መቅሰፍትም ወደ ቤቴ አይገባም። እግዚአብሔር ይመስገን። እግሮቼ በድንጋይ እንዳይሰናከሉ በእጆቻቸው እንዲያነሱ መላእክቶቹን ስለን ያዛቸዋልና እነህ ሁሉ እየተባሉ የሚባሉት የእውነት ተስፋ ቃሎች ናቸው። እግዚአብሔር አምላክ ተስፋን የሰጠ የታመነ ነው እና በልዑል መጠጊያ እንድንኖር ልዑሉ መኖሩን ሪኮግናይዝ ማድረግ መቻል አለብን። በር ዘግተን ክፋት ስናደርግ እሱን የሚያክል ትልቁ አምላክ ደግሞ ፊት ለፊታችን እንዳለ ማወቅ አለብን። ምንም እንኳን ብቃቱ ኖሮን ባናየውም አትሊስት ይናል ይሰማናል። ሰው ላይ ክፋት አናድርግ። ሌላው ቀርቶት የትኛውም ሶሻል ሚዲያ ላይ ገብታችሁ የአንድን ሰው ሰውየውን ሳታውቁ ሴትዮዋን ሳታውቁ ብዙ መጥፎ ነገር ትጽፋላችሁ። እዛ ጋር ነገር ነው። ሰውየውን ወይም ሴትዮዋን ምን ያህል ሊጎዳት እንደሚችል ብታውቁ ኖሮ ባታደርጉት ጥሩ ነው ብያል። እንዴ ሰው ከመጉዳት ምን የሚገኝ ነገር አለ? የሰውን ሞራል ከመስበር ምን የሚገኝ ነገር አለ? ሰውን በመዝለፍ ምን የሚገኝ ነገር አለ? ምንም የለም። ባይገርማችሁ ሁለት ሳምንት ምናምን በፊት እዚህ ቢሮ መጣለሁ ለጉብኝት ለምናምን እያለ እየቆየ እየቀረ እየቀረ እየቀረ የሚያስቸግር ለነገር ግን ለስራችን በጣም የምንፈልገው ሰው ነበረ። ከዚ አንድ ቀን በጣም ተበሳጨሁኝ። ደወሉና ምናሉ፣ አይ ፕራዮሪቲ ስላለባቸው እሳቸው መምጣት አልቻሉም። ሶስት አራት አምስት ስድስቴ ጊዜ ሲቀያይሩ እንዴ እኔ እኮ የሆነ የከፈቱልኝም ሱቅ ሊመርቁልኝ አይደለም እኮ የሚመጡት ስራቸው እኮ ነው ግዴታቸው እኮ ነው። ለምንድ ለምንድነው እኔ የመጨረሻ ኦፕሽን የሚሆነው የእኔ ድርጅት? እንዴ መምጣት አለባቸው። ይሄም እኮ ለሀገር ነው ሰርቪስ የሚሰጠው። ይሄ ተገቢ አይደለም ብዬ አልኩኝና በውስጤ በጣም ተናድጄ በቃ ልናገር እንዴ ብዬ ካልኩ በኋላ አንድ ወዳጅ ምን አለኝ እኚህ ሰውዬ እንደዚህ እንደዚህ እያሉ ይቀራሉ፣ ግን መምጣት ነበረባቸው። እኔን በቁም ነገር የቆጠሩኝ አልመሰለኝም ብዬ ስለ ምናለ እንደው ልንገራቸው እ ልጻፍላቸው እ ብዬ ስለ መጻፍሽም የሚጠቅመው ነገር የለም አለመጻፍሽም የሚጠቅመው ነገር የለም፣ ስለዚህ ምርጫ ሲለኝ፣ ከጻፍኩ በኋላ ከላኩ በኋላ ከምትጸጸት ምንም የሚጠቅመው ነገር ከሌለ ለምን ዋናውን አለመጻፉን አልመርጥም ብዬ ተውኩኝ እላቸዋለሁ። ይህንን የምነግራቸው ለምንድን ነው ሰውን በመሳደብ የምናገኘው ነገር ከሌለ ሰውን በመጉዳት የምናገኘው ነገር ከሌለ ምንም እኛ ላይ የሚጨምረው ነገር ከሌለ፣ አትሊስት ሰውዬውን አለመጉዳታችን፣ አለማዋረዳችን፣ አለመስደባችን፣ ከሰውዬው አለመንጠቃችን እኛ ሕይወት ላይ ግን ብለሲንግ ይሆናል ማለት ነው እና አትሊስት አይጎዳንም ማለት ነው። ስለዚህ ባካችሁ ሰዎች አትጉዱ። በተለይ ደግሞ በስንት ኑሮ፣ በስንት ፈተና፣ በስንት ነገር ውስጥ እያለፉ ያሉት ሰዎች ዘንዱ ጎስቁሎ ስለታዩ ብቻ እኛ ሞራላቸውን እንደነነካ ይገባል ብዬ አላምንም እና በእናታችሁ እንደው ዝቅ በኑሮ ደረጃ ትንሽ ዝቅ ብሎ ለሚታይ ሰው የበለጠ ክብር እንኳን ብንሰጥ ቢያንስ በእኛ ክብር እንኳን እኛ በምንሰጣቸው ቦታ እንኳን ትንሽ እንደው ሞራላቸው ቢገነባ ጥሩ ነው ብዬ አምናለሁ እና አባካችሁ ለሰዎች ሞራል አትስብሩ፣ ሰው አትጉዱ። አንጉዳ ማንንም፣ አንጉዳ ማንንም በንግግር አንጉዳ፣ በድርጊት አንጉዳ፣ እንዲሁም ልናቅፋቸው ልናባብላቸዋ ልንላችሁ ልንላቸው ይገባል ብዬ አስባለሁ። በተለይ ደግሞ እህቶቻችንን፣ ሴቶቻችንን እንጠብቅ። እባካችሁም እህቶቻችንን አንጉዳ፣ ጥሩ አይደለም። ክፋት ከክፋት ምናገኘው ነገር የለም ለማለት ፈልጌ ነው። ቀናችን በጣም የተባረከ ይሁን። ሳምንታችን ፍሩትፉል ይሁን። የእግዚአብሔር ምሕረት ቸርነቱ ሁሉ ጊዜ ርኅራሄው ከእኛ ጋራ ከእናንተም ጋራ ይሁን። እግዚአብሔር ይጠብቀ። እግዚአብሔር ይጠብቀ። መልካም ቀን ሰዎች። የተባረኩ ተጠበቁ። እግዚአብሔር ማወቅ ይሆንልን።